ሰላም እንደምን አላችሁ፣ ውድ የኢትዮ ትዊተር ዩቱብ ቻናላችን ቤተሰቦች ሰላምታዬ በያላችሁበት ይድረሳችሁ። እንኳን ደህና መጣችሁ ወደ ኢትዮ ትዊተር ዩቱብ ቻናል። በዚህ ቻናል የተለያዩ መሰረታዊ የአማርኛ የእንግሊዝኛ ና ሌሎችም ትምህርቶችን ታገኛላችሁ። ለዚህ ቤተሰብ አዲስ ከሆናችሁ ዛሬ ይህን ቪዲዮ ካገኛችሁ ሰብስክራይብ በማድረግ ቤተሰብ በመሆን በየጊዜው የምንለቀቁ መሰረታዊ ትምህርቶች በቀላሉ ወደ እናንተ እንዲደርሱ ማድረግ ትችላላችሁ ማለት ነው ቤተሰቦች ከዚህ በተጨማሪ ደግሞ በጣም ብዙ ተማሪዎች ከእኛ ጋር በግልም በግሩፕም እያጠኑ ይገኛሉ ማለት ነው። አማርኛ እንግሊዝኛና ኦሮሚኛ የፈለጋችሁትን ቋንቋ በአጭር ጊዜ ውስጥ መጻፍና ማንበብ ችላችሁ የምትወጡበት ቻናል ነው። ስለዚህ መማር የምትፈልጉት ብዙ ተማሪዎች ከኛ ጋር እየተማሩ ስላሉ ከነሱ ጋር ተቀላቀላችሁ ከነሱም ልምድ እያገኛችሁ ኤክስፒሪየንስ እያገኛችሁ መሰልጠን፣ መማር በአጭር ጊዜ ውስጥ መልመድ የምትፈልጉት በታች ባስቀመጥንላችሁ ስልክ እየደወላችሁ ከኛ ጋር ትምህርት መጀመር መሰልጠን ትችላላችሁ ማለት ነው። ቤተሰቦቻችን ዛሬ ደግሞ እንደተለመደው እናንተን ያስተምራል፣ ይጠቅማል ብዬ ያሰብኩትን ቪዲዮ እኔ ከማስተምራችሁ ተማሪዎች የያዩቸውን ስህተቶችን እናንተ ደግሞ እንዳትደግሙ፣ እንደገና ደግሞ የምትቸገርባቸው ቦታዎች ላይ እንድትጠነክሩ የሚያደርጉ ቪዲዮችን ይዤላችሁ መጥቻለሁ ማለት ነው። ቤተሰቦቻችን ከእናንተ የሚጠበቀው ደብተርና እስክርቢቶ አዘጋጅታችሁ እያንዳንዱን ፖይንት ከኔ ጋር እየተከታተላችሁ እየደጋገማችሁ ማየት፣ መጻፍና ማንበብ እንዲሁም ደግሞ በየጊዜው መለማመድ ይጠበቅባችኋል ማለት ነው። ቤተሰቦቻችን አሁን ቀጥታ ወደ ቪዲዮ እንገባለን። እንግዲህ ውድ የኢትዮ ቲተሩ ቤተሰቦቻችን ዛሬ የምናያቸው የፌ ቤተሰብ ፊደላቶችን ነው ማለት ነው። ስለዚህ ከፌ ቤተሰብ ሰባቱንም ፊደላቶች አምጥተን በእነሱ ደግሞ በእያንዳንዱ ቃላት የመሰረትን ይህን ቃላት ተጠቅመን ደግሞ አንድ አረፍተ ነገር ወይም አንድ ሀሳብ እየጻፈ እናያለን ማለት ነው ቤተሰቦቻችን። ብዙ ተማሪዎች አሁን እነኝህን ፌ ቤተሰቦችን ለይቶ ለማወቅ ይቸገራሉ፣ በእነሱ ደግሞ ቃላትን ለመመስረት ይቸገራሉ ማለት ነው። አብዛኛው ተማሪ አሁን የሚቸገረው ሁለተኛና አራተኛ ፊደል ትንሽ ይመሳሰላሉ፣ በእነሱ ላይ ሲጽፉ ይቸገራሉ። ስለዚህ ይህን ችግር ለመቅረፍ እነኝህን ሀሳቦችን እየጻፈ እናያለን ማለት ነው ቤተሰቦቻችን። ስለዚህ ያመጣሁላቸው ፊደላቶች ፌ ቤተሰብ ሙሉን ሰባቱን ፊደላቶችን አምጥቻላችኋለሁ ማለት ነው። ስለዚህ ፌ ፉ ፊ ፋ ፌ ፍ ፎ ስለዚህ ሰባቱን ፊደላቶቹ ተጠቅመን ቃላትን እንመሰርታለን ማለት ነው ቤተሰቦቻችን። ሶ በመጀመሪያው ፊደል በፌ ፊደል ፈረስ ፈረስ የምለውን ቃላት መስርች ያለው ማለት ነው። ስለዚህ ቤተሰቦች ፈረስ የምለውን ቃላት ተጠቅመን ደግሞ አንድ ሀሳብ እንጽፋለን ማለት ነው። ቤተሰቦቻችን በጣም አሪፍ ሶ በመጀመሪያው ፌ ፈ ፈረስ ብለን ጽፈናል። ስለዚህ ፈረስ ከቤት እንስሳዎች ውስጥ አንዱ ነው። በጣም አሪፍ ሶ አሁን እንደዚህ ብላችሁ መጻፍ ከፈለጋችሁ የግድ እችን ፊደል በትክክል ተጠቅማችሁ መጻፍ ከቻላችሁ መጽሐፍ ላይ ብቁ ናችሁ ማለት ነው። ስለዚህ አንዳንዶቻችሁ ደግሞ አሁን ቃላቶቹን ብቻ ለይታችሁ መጽሐፍ ላይ እየተቸገራችሁ ያላችሁ፣ እንደገና ደግሞ ቃላቶችን በተናጠል ማንበብ እየቻላችሁ ግን አንድ ሀሳብ ወይም ረዘም ያለ ቃላቶች ሲመጡ ማንበብ የማትችሉት እነኝን በተደጋጋሚ እየሞከራችሁ መለማመድ ይጠበቅባችኋል ማለት ነው። ቤተሰቦቻችን ሶ። ስለዚህ በመጀመሪያው ምንድን ያልነው ፌ፣ ፌ ፈረስ ብለናል። ፈረስ ካለን በኋላ ደግሞ ፈረስ ከቤት እንስሳዎች ውስጥ አንዱ ነው። በጣም አሪፍ ሶ ፈረስ ከቤት እንስሳዎች ውስጥ አንዱ ነው ብለን ጽፈናል ማለት ነው። የመጀመሪያው በጣም አሪፍ። እናንተ ደግሞ እየጻፋችሁ በራሳችሁ ወይም እንደዚህ ብላችሁ ካነበባችሁት በኋላ እየጻፋችሁ በደብተራችሁ ላይ ትለማመላላችሁ ማለት ነው። ውድ የኢትዮ ቲዩተር ቤተሰቦች አሁን ደግሞ ወደ ሁለተኛው እናልፋለን። ሁለተኛዋን እናያለን ማለት ነው። ቤተሰቦቻችን እንደምታውቁት የፊ ቤተሰብ ሁለተኛዋ ፊደል ፉ ናት። ፉ ተጠቅመን ደግሞ አንድ ቃላት ስንመሰርት ምንድን ያልነው? ፉ ፉክክር። አያችሁ፣ ፉክክር፣ ፉክክር፣ ፉክክር የምንብለውን ነገር ተጠቅመን ደግሞ አንድ ሀሳብ እንጽፋለን ማለት ነው። ቤተሰቦቻችን በጣም አሪፍ ሶ ፉክክር፣ ፉክክር ብለናል። ስለዚህ ፉክክር ቤት ሳይዘጋ ያድራል ይባላል ልክ እንደ አባባል ነው ማለት ነው ቤተሰቦቻችን ሰዎቻችን በጣም አሪፍ ስለዚህ እዚህ ጋር አሁን ዋናው ፖይንቱ ምንድን ነው እኛ ማድረግ የፈለግነው ነገር አንድ ፊደል ወስደን በዛች ፊደል ቃላትን መሰርታለን ቃላት ከመሰረትን በኋላ ደግሞ ያችን ቃላት ተጠቅመን ሀሳብ እንጽፋለን ወይም አረፍተ ነገር እንጽፋለን ማለት ነው ቤተሰቦቻችን። ሶ ያኔ የመጻፍም የማንበብም ብቃታችን እያሳደግን ሰፋ እያደርግን እንመጣለን ማለት ነው ቤተሰቦቻችን። በጣም አሪፍ። ሶ እያንዳንዷን ፊደል እያንዳንዷን ቃላት በእያንዳንዱ ቃላት ውስጥ ደግሞ የትኛዋን ፊደል ከእያንዳንዱ ቤተሰብ የትኛዋን ፊደል ስንተኛዋን ፊደል እንደተጠቀምናት እያንዳንዷን በደንብ አድርጋችሁ ቼክ ማድረግ ይጠበቅባቸዋል ማለት ነው ቤተሰቦቻችን። በጣም አሪፍ ሶ፣ ሁለተኛ ምንድን ያልነው በፉ ፊደል ፉክክር ብለናል። ስለዚህ ፉክክር ቤት ሳይዘጋ ያድራል ይባላል ብለን አንድ ሀሳብ ደግሞ ፉክክር የሚለውን ቃላት ተጠቅመን ጽፈናል ማለት ነው ውድ ቤተሰቦቻችን በጣም አሪፍ ሶ አሁን ሁለት ሀሳቦችን አይተናል። አሁን ወደ ሶስተኛው እናልፋለን ማለት ነው። ስለዚህ የሶስተኛውን ሀሳብ ስንጽፍ ደግሞ መነሻችን የምትሆነዋ ፊደል የፌ ቤተሰብ ሶስተኛዋ ፊደል ፊ እንጠቀማለን ማለት ነው ቤተሰቦቻችን። ሶ ፊ ተጠቅመን ቃላትን መሰርታለን ማለት ነው ቤተሰቦቻችን። በጣም አሪፍ ኦኬ። ሶ ሶስተኛዋ ፊደል ፊ ፍ ፊደል አያችሁ ፊደል ብለናል። ፊደል የምለውን ተጠቅመን ደግሞ አንድ ሐሳብ ስንጽፍ ፊደል ለየትኛውም ቋንቋ መሰረት ነው። አያችሁ ፊደል ለየትኛውም ቋንቋ መሰረት ነው ማለት ነው። ስለዚህ ቤተሰቦች አብዛኛው የኛ ፋሚሊ ወይም የኛ ዩቲዩብ ቻናል ቤተሰብ ተማሪዎች ፊደላቶች ላይ ትንሽ ችግር አለባቸው ማለት ነው። ሶ ማንበብ ላይ መጻፍ ላይ የምትቸገሩት ሌላ ነገር አይደለን? ፊደላቶቹን እያንዳንዷን ቤተሰብ በደንብ አድርጋችሁ ለይታችሁ ካወቃችሁ ማንበብም መጻፍም አያስቸግራችሁ ማለት ነው። ሶ ፊደላቶቹን ደግሞ መቁጠር ብቻ ቆጥራችሁ ስለጨረሳችሁ ለይታችኋል ማለት አይደለም። ሶ ፊደላቶቹን እንደቻላቸው እርግጠኛ የምትሆኑት መቼ ነው? እንደዚህ አይነት ሀሳቦችን ወይም ቃላቶችን በራሳችሁ እየጻፋችሁ እያነበባችሁ ስትለማመዱ ነው በፊደላቶቹ እርግጠኛ መሆናችሁን የሚታውቁት ማለት ነው። ሶ ስለዚህ እዚህ ጋርም ያመጣው ሀሳብ ልክ የሚያስተምር ሀሳብ ነው ማለት ነው ቤተሰቦቻችን። ሶ ፊደል ለየትኛውም ቋንቋ መሰረት ነው። ስለዚህ ፊደል ለየትኛውም ቋንቋ መሰረት ነው ብለን በፊ ፊደል የፌ ቤተሰብ ሶስተኛዋ ፊደል ተጠቅመን ይህን ሀሳብ ጽፈናል ማለት ነው። ቤተሰቦቻችን በጣም አሪፍ ሶ አሁን ደግሞ ወደ አራተኛው እንሄዳለን ማለት ነው። ቤተሰቦቻችን በጣም አሪፍ ሶ አራተኛ ከፌ ቤተሰብ አራተኛዋ ፊደል ማናት? ፋ። አያችሁ፣ ፋ፣ ፋ ፊደል ተጠቅመን ደግሞ አሁን ቃላትን መሰረታለን። ፋስካ፣ ፋስካ አያችሁ ፋሲካ ፋሲካ ማለት ያው በዓል ነው፣ በክርስቲያኖች ዘንድ የታወቀ በዓል ነው ማለት ነው። ሶ ፋሲካ እንላለን። በፋፊደል ፋሲካ የምለውን ጽፈናል። ስለዚህ ፋሲካ የምለውን ተጠቅመን ደግሞ ሐሳቡን ሰፋ ለማድረግ ያክል አንድ ሐሳብ ወይም አንድ ዓረፍተ ነገር እንጽፋለን። ቤተሰቦቻችን አንድ ሐሳብ ወይም አንድ ዓረፍተ ነገር እንጽፋለን ማለት ነው ሶ ፋሲካ በዓል በየዓመቱ ይከበራል። አያችሁ ፋሲካ በዓል በየዓመቱ ይከበራል። ፋሲካ ፋሲካ በዓል በየዓመቱ ይከበራል። እናንተ ቤተሰቦች አሁን እያንዳንዷን ቃላት በትክክል ለመለየት ጥረት ማድረግ አለባችሁ ማለት ነው። በመጀመሪያ ፋሲካ የምትሏ እንዴት እንደተጻፈች፣ ቀጣይ ደግሞ በዓል የምለውን እንዴት እንደጻፍናት፣ በየዓመቱ የምለው እንዴት እንደተጻፈች፣ እንደገና ደግሞ መጨረሻ ላይ ይከበራል የምለዋን እንዴት እንደጻፍናት እያንዳንዷን ነገር ለይታችሁ፣ ነጥላችሁ፣ ከፊደላቶች ጀምራችሁ ቃላቶችንም ሀሳቡንም አንድ ላይ በደንብ አድርጋችሁ እያያችሁ ነው ሚዲያ ያለባችሁ ማለት ነው። ቤተሰቦቻችን በጣም አሪፍ ሶ አሁን ወደ አምስተኛ አካባቢ ደርሰናል። እስካሁን አራት የሚሆኑ ሀሳቦችን አይተናል ማለት ነው። ቤተሰቦቻችን በጣም አሪፍ ሶ አሁንም እንቀጥላለን ማለት ነው። ውድ ቤተሰቦቻችን እንዳደክሙ እያንዳንዷን ነገር በደንብ እያያችሁ የተወሰነ ነገር እያገኛችሁ እየጨበጣችሁ እንደሆነ ተስፋ አደርጋለሁ ማለት ነው። ቤተሰቦቻችን እዚህ ጋር ስትማሩ መድከም የለባችሁም፣ ተስፋ መቁረጥ የለባችሁም። አሁን እኔ ጋር የሚማሩ ተማሪዎች አሉ። ሲመጡ አንድ ፊደል መጽሐፍ መጥራት የማይችሉ ተማሪዎች አሁን ሲያነቡ በትክክል ሲጽፉ አያቸዋለሁ። ስለዚህ ምንድነው ትዕግስት ያስፈልጋል። ትምህርት የሚባለው ነገር ደግሞ የአንድ ሳምንት ወይም የአንድ ወር ነገር አይደለም። ቢያንስ የተወሰነ ወራቶችን ሳታቋርጡ በደንብ አድርጋችሁ መከታተል ይጠበቅባቸዋል። ቤተሰቦች ግልጹን ስነግራችሁ አንዳንድ ተማሪዎች አሉ። በእርግጥ በጣም በፍጥነት የሚይዙ ልጆችም አሉ። አንዳንዶቹ ግን በተደጋጋሚ መለማመድ ይጠበቅባቸዋል ማለት ነው። ቤተሰቦቻችን በጣም አሪፍ ሶ። አምስተኛዋ ፊደል ደግሞ ማናት? ፌ አያችሁ፣ ፌ ፉ ፊ ፋ ፌ አያችሁ። ፌ በሚለው ፊደል ደግሞ ፌስታል የሚለውን ቃላት መስርተናል ማለት ነው። ፌስታል፣ አያችሁ፣ ፌስታል ወይም የሆነ ነገር የምንይዝበት የፕላስቲክ ሻንጣ አለ አይደለ? እሱን ፌስታል እንላለን ሰዎ? ፌስታል ስንል ቃላት መሰረትናል። እሷን ተጠቅመን ደግሞ ወደ ሐሳብ እንቀይራለን። ቤተሰቦቻችን በጣም አሪፍ ሶ። እናንተ አሁን ከሰው ጋር ስትጻጻፉ የአንድ ቃላት ብቻ አይደለም የምታደርጉት፣ የሆነ ሐሳባችሁን ለመግለጽ የቃላቶቹን ስብስብ ረዘም አድርጋችሁ ጽፋችሁ የራሳችሁን ሐሳብ ትገልጻላችሁ። ልክ እንደ እንደዛ እንድትለማመዱ ብዬ ነው እንደዚህ ማመጣላችሁ። ቤተሰቦቻችን በጣም አሪፍ ሶ። ፌስታል እቃ ለመያዝ ያገለግላል። አያችሁ ያገለግላል። ፌስታል ዕቃ ለመያዝ ያገለግላል። በጣም አሪፍ ሶ ፌስታል ዕቃ ለመያዝ ያገለግላል። በጣም አሪፍ ሶ እቺኛን ሀሳብ አሁን እናንተ አሁን እኔ የማስተምራችሁ ተማሪዎችን ትንሽ ቃላቶቹን ስጨርሱ እንደዚህ ብላችሁ ጻፉ። የሆነ ፊደል ወስጄ በዛ ፊደል ላይ ለምሳሌ አ ፊደል ከሆነ አበበ ብላችሁ ጻፍ ብላችኋለሁ። አበበ አየል ምናምን የምለውን በአ የሚጠሩ ነገሮችን በቀላሉ ስለማመዱ ደግሞ ወደ ሀሳብ እንቀይራለን። አበቤ ዛሬ ገበያ ሄደ ምናምን፣ አበበ መጣ፣ አበበ ሄደ። ልክ ምሳሌ ነው መጣውላችሁ። ልክ እንደዛ አንድ ነገር ወስደን ቃላቶቹ ለእናንተ እርግጠኛ ስትሆኑ ነው እንደዚህ ሀሳቦችን ማመጣላችሁ ማለት ነው። ቤተሰቦቻችን ገና ፊደላቶች ላይ ቃላቶች ላይ ያላችሁ ተማሪዎች ከኛ ጋር መማር ከፈለጋችሁ እየደወላችሁ መጀመር በአጭር ጊዜ ውስጥ መልመድ ትችላላችሁ ማለት ነው። ቤተሰቦቻችን ሶ አምስተኛዋ ፌስታል እቃ ለመያዝ ያገለግላል ይላል ማለት ነው። ቤተሰቦቻችን በጣም አሪፍ ኦኬ። አሁን ወደ ስድስተኛ እንሄዳለን። ሶ ስድስተኛዋ ደግሞ ፍ አያችሁ፣ ከፌ ቤተሰብ ስድስተኛዋ ፊደል ፊ አብዝኞቻችን እናቃታለን። ይህችን ፊደል ለምን ብዙ ጊዜ ከፍቅር ጋር እየተገናኙ ነገሮችን እናገኛቸዋለን። በየትኛውም ቦታ ላይ በጥቅስ ላይ በማኪና ላይ በሌላ በሌላ ቦታ ላይ እናገኛቸዋለን። ስለዚህ ፊ እያለን እንጠራታለን ማለት ነው ቤተሰቦቻችን። በጣም አሪፍ። ሶ ፍ ፍቅር የምለውን ቃላት መስርተናል? አሁን ፍቅር የምለውን ቃላት መስርተን አሁን ምንድነው ማለት ያለብን፣ እሷን ነገር ደግሞ ረዘም እናደርጋታለን። ረዘም ስናደርጋት ምንድነው ያልኩት ፍቅር ና ፍቅርና ጉርሻ ካላስጨነቀ አያምርም። አያችሁ፣ ፍቅርና ጉርሻ ካላስጨነቀ አያምርም። ያው ልክ እንደ አባባል ነው፣ ብዙ ኢትዮጵያውያኖች ይጠቀማሉ። ስለዚህ ኖርማሊ ፍቅርና ጉርሻ ካላስጨነቀ አያምርም የምለውን ሀሳብ ወይም አባባል በቀላሉ ሰፋ አድርገን ጽፈናል ማለት ነው። ቤተሰቦቻችን ሶ መነሻችን ፊ ፊደል ናት። ፊ ፊደል ተጠቅመን ፍቅር የምለውን ቃላት መስርተን ፍቅር የምለውን ቃላት ተጠቅመን ደግሞ ፍቅርና ጉርሻ ካላስጠነቀ አያምርም የምለውን ሀሳብ አምጥተናል ማለት ነው። ቤተሰቦቻችን፣ በጣም ደስ የምል ነገር ነው። ልክ እንደዚህ ነው እናንተ ማለት ያለባችሁ። ስለዚህ ቤተሰቦች ቅድምም አበበ ብዬ ምሳሌ ሰጥቻችሁ ነበረ። ልክ የሆነ ነገር ለምሳሌ እኔ ካላችሁ እኔ የምለውን በትክክል ከጻፋችሁ እኔ ዛሬ እያላችሁ መጨመር አለባችሁ። እኔ ዛሬ ደስተኛ ነኝ። አያችሁ፣ እንደዚህ ሰፋ እያደርጋችሁ ስትሄዱ ነው መጻፍም ይሁን ማንበብም ላይ ብቁ እየሆናችሁ የምትመጡት ማለት ነው። ቤተሰቦቻችን በጣም አሪፍ ሰ እንደምንም ብለን አሁን ወደ መጨረሻው አካባቢ ወደ መደምደሚያ አካባቢ ደርሰናል። ቤተሰቦቻችን የመጨረሻው ፊደል ደግሞ ከፌ ቤተሰብ ፎ ፎ ፊደል ናት። ስለዚህ ፎ ተጠቅመን ደግሞ አሁን ቃላትና ሀሳብ እንጽፋለን ማለት ነው። ቤተሰቦቻችን ሰዎቻችን በጣም አሪፍ ሶ ፎ ፎ ፎ ፎ በምለው ላይ ፎክሮ ፎክሮ ብለን የሆነ ነገር እንደዚህ ብሎ ፎክሮ ብለን መግለጽ እንችላለን። ሌሎች በጣም የሚች የሆኑ ቃላቶችን ማግኘት አልቻልኩም። ስለዚህ ፎክሮ ፎክሮ የምለውን አምጥቸላችኋለሁ ስለዚህ እናንተ በትክክል መጻፋችሁ ወይም ማንበባችሁ ነው ዋናው ነገር። ስለዚህ ፎክሮ የምለውን አምጥቻለሁ። እሱም ተጠቅመን ደግሞ አንድ ሀሳብ እንጽፋለን ማለት ነው። ቤተሰቦቻችን በጣም አሪፍ ሰ ፎክሮ መሸሽ ፎክሮ መሸሽ ታርክ ታሪክ ያበላሻል። በጣም አሪፍ ፎክሮ መሸሽ ታሪክ ያበላሻል። ያው አባባል አይነት ነገር ነው። በሀገራችን ብዙ ሰው ይጠቀማል። ፎክሮ ማለት የሆነ ነገር አውርቶ እንደዚህ እንደዚህ ያደርጋሉ እንደዚህ ያደርጋሉ ካለ በኋላ መጨረሻ ላይ መደበቅ ወይም ያን ነገር ያን ድርጊት ሳይፈጽም ስቀር ምንድነው ምንለው ፎክሮ መሸሽ ታሪክ ያበላሻል እያለን መግለጽ እንችላለን ማለት ነው ቤተሰቦቻችን። ሶ እነኚህ ሰባቱም ሀሳቦች መሰረታቸው ወይም መነሻቸው ፊደላቶች ናቸው። ሰባቱን የ ፌ ቤተሰብ ፊደላቶችን ተጠቅመን ሰባት ሀሳቦችን ዝጋይተናል ማለት ነው። ቤተሰቦቻችን ይህን ቪዲዮ በደንብ አድርጋችሁ ደጋግማችሁ እየጻፏችሁ ማየት ትችላላችሁ። የእኛ ፋሚሊ የሆናችሁ ወይም የእኛ ቤተሰብ የሆናችሁ ተማሪዎች ደግሞ እየጻፋችሁ በቴለግራም ግሩፓችን ላይ ትልኩልናላችሁ ማለት ነው። ቤተሰቦቻችን ከዚህ በተጨማሪ ደግሞ ሌሎችን ደግሞ ልክ እንደ እናንተ መማር መሰልጠን ለሚፈልጉት እንድደርስላቸው ሼር ማድረግ፣ ላይክ ማድረግ እንዳረሱ። ስለዚህ ኮሜንትም እያደረጋችሁ ከዚህ ሀሳቦች ደስ ያላችሁትን ነገር በኮሜንት መስመር ላይ እየጻፋችሁ ሌሎቹም እናንተ የምትፈልጉትን አይነት ነገር እየጻፋችሁ ከወጣችሁ ቪዲዮችን ወደ ላይ እየወጣ እንዲታይ ያደርጓል። ማለት ነው ቤተሰቦቻችን፣ እስካሁን እያበረታታችሁን ስለሆናችሁ ከልብ አድርግ እናመሰግናለን። ከዚህ በተጨማሪ ደግሞ ከእኛ ጋር ማጥናት በአጭር ጊዜ ውስጥ መልመድ የምትፈልጉት በታች ባስቀመጥ ነው። ስልክ እየደወላችሁ በኢሞ በዋትሳፕ በቴሌግራም እየደወላችሁ መጀመር መማር ትችላላችሁ ማለት ነው። ቤተሰቦቻችን በሌላ ቀን እንዲሁ በአስተማሪው ቪዲዮ እስክመለስ ድረስ ሰናይ ጊዜ። መምህር አዲስ ነበርኩ። አመሰግናለሁ።